በአፍሪካ ይገነባሉ የተባሉት የዋካንዳ ከተሞች ጉዳይ ከምን ደረሰ? እንመልከቱም። የዋካንዳ ፊልም ለእይታ ከበቃም በኋላ ለበርካታ አፍሪካውያን ትልቅ ኩራት ሆኖም ነበር። ይህን ተከትሎም አፍሪካ እንዲህ አይነት ዘመናዊ ከተማ ያስፈልጋታል በሚልም የተለያዩ ተነሳሽነቶች አማካኝነት የተለያዩ ተቋማትና ግለሰቦች ግንባታ ለማድረግ እንቅስቃሴን መጀመራቸውን በግልጽ መናገር ጀመሩ። ከነዚህ መካከል ታዋቂው ድምፃዊ ኤኮን ሲሆን እንደ አውሮፓውያን አቆጣጠር በ2018 ኤኮን ብላክ ፓንተር በሚል ፊልም በመነሳሳትም በሴኔጋልና ዩጋንዳ ዘመናዊ የቴክኖሎጂን የያዙ ኤከን የሚባሉ እውነት ዋካ ዋካንዳ ለመገንባት እንዳሰበ ገልጾም ነበርም። በቅርብ ባደረገው ቃለ መጠይቅም ይህን ጉዳይ የተነሳለት ድምፃዊው የሚገነባው የስድስት ቢሊዮን ዶላር ከተማ ሀሳብ አሁንም እንዳለ ግን ወደ መሬት ለማውረድ ጊዜ እንደሚፈልግም ገልጿል። ከተማው የብሎክ ቼይን ቴክኖሎጂ የሚጠቀምና መቶ ፐርሰንት የከተማው ግብይቶች ኤኮይን የተሰኘ የራሱ የክሪፕቶ ከረንሲን ያስተዋወቀና የከተማው ኃይል ምንጭም የፀሐይ ኃይል እንደሚሆን ታስቦም ነበር። የከተማው የመጀመሪያ ዙር ግንባታ በ2023 ተጀምሮ በ2028 ይጠናቀቃል ቢባልም ግንባታው እስካሁን አልተጀመርም። ድምፃዊ ኤኮን ፕሮጀክቱን አሁንም እንዳለ ነገር ግን ለማጠናቀቅ እስከ 15 ዓመት ሊወስድ እንደሚችል እና ግንባታው በ2036 ይጠናቀቃል ተብሎ እንደሚጠበቅም በቅርብ በሰጠው ቃለ መጠይቅም ተናግሯል። ድምፃዊው ፕሮጀክቱ ከመጀመሩ በፊትም በደንብ ማስተዋወቅ ስህተት እንደነበረና የሕዝብ ጫና እንደተፈጠረበትም ተናግሯል። ታዲያ በ2022 የዩጋንዳ መንግስት ስድስት ቢሊዮን ዶላር የሚያወጡ አንድ ስኩዌር ማይል መሬትም ለኤኮን አቅርቦለትም ነበር። በሴኔጋልም ተመሳሳይ ድጋፍን አግኝቶም ቆይቷል። ታዲያን ቀጠል ሌሎቹስም በኢትዮጵያ ናሴ ለህዝብ ይፋ በተደረገው መረጃ በአማራ ክልል ባህር ዳር ከተማ አስተዳደር ጪስ አባይ ከተማ የመጀመሪያ የኢትዮጵያ ቴክኖሎጂ ከተማ ሊገነባ መሆኑ ተገልጾም ነበርም። በወቅቱ የኢትዮጵያ ሳይንስና ቴክኖሎጂ ሚኒስቴር ሚኒስተር የነበሩት ዶክተር ኢንጂነር ጌታሁን መኩሪያም በተገኙበት የማስጀመሪያ መርሃ ግብርም ከተማው በአብ ሲቲ ላይቭ የኢትዮጵያ በተሰኘ ፕሮጀክት የሚገነባ መሆኑና የአማራ ክልል መንግስት ቦታውን ማቅረቡም ተዘግቦም ነበርም። በወቅቱ ፕሮጀክቱን በሰባት ዓመታት ውስጥም ለማጠናቀቅ አል የተገባ ቢሆንም ከዚህ በኋላ የግንባታው ሂደትም ሆነ ስለተገነባው ውል የተናገረም ምላሽ የሰጠም የለም። በአፍሪካ ዲያስፖራ ልማት ኢንስቲትዩ ወይም ኤዲዲአይ አማካኝነት በጋና ሊሰራ የታሰበው ዋካንዳዋን ፕሮጀክትም ፕሮጀክት ከዲዛይን የዘለለ መሬት ያረፈ ነገር የለውም። በተመሳሳይ በዛምቢያና በዙምባብዌም ከዜና የዘለለ ግንባታ አልታየም።